እንዲገርም ነው በእውነት። በዚህ ዘመን ያለን ሰዎች የሆነ ሰው ከሆነ ሀገር መጡ፣ ሀገራችሁን ካዱ፣ ሀገራችሁን ሽጡ ብንባል፣ በእርግጠኝነት ሀገራችንን እንሸመጥታለን፣ አሳልፈንም ከመስጠት ወደኋላ እንልም፣ ጥቅም የሚያስገኝ ነገር ካገኘን። የድሮ ሰው ግን ለሀገሩ ያለው ፍቅር፣ ታማኝነት፣ ወኔው በቃ እስከ ለተሞቱ ድረስ አብሮት እንደሚዘልቅ የሚያሳይ ቪዲዮ ነው። መቼም ሶሻል ሚዲያ ላይ እማማ ዝናሽን የማያውቅ ሰው አለ ብዬ አላስብም። አሁን የተናገርኩትን ነገር ለምን እንደተናገርኩ መጀመሪያ ይሄንን ቪዲዮ አብረን እኔ እና ከዛ የምነግራችሁ ነገር ይኖረን፣ ወደ ቪዲዮ እንሂድ። ከመንግስት ጋር መንግስትን መጠ እጅ ሰታል በለው። እሱ እኮ ጣሊያን ሀገር ነው ተወልዶ ያደገው። የት ነው የሚኖረው? አገሩ ያለው የት ነው? አሁን ከጣሊያን ከሚስቱና ከልጆቹ ጋር ኢትዮጵያ ገባ። እዚ አህ ኢትዮጵያ ነው የሚኖረው። ልጆቹም እዚህ ነው የተወለዱት? እዚህ አዲስ አበባ አይደለም፣ ጣሊያን ነው የተወለዱት። አራቱም አራቱም፣ እዛ ጣሊያን ሀገር አራቱም ተወልደው እዛ፣ ወረህን ወረህ እዚህ የመንግስት አውቆ ነው እዚህ ገብተህ ለመኖር የቻልከው እዚህ ኢትዮጵያ ውስጥ መንግስት አውቀሃል አውቀሃል ወይ? አሁን ያለው መንግስት። ይችኛዋ ደግሞ ከፈረንሳይ ነው የመጣችው። እዚህ ጋር ያለሽበት ሀገር መንግስት ይመርቅልሽ፣ ያለሽበት ሀገር መንግስት የድሮ ሰዎች ግን አያያቸው አይደል፣ ምን ያህል ጠንቃቃ እና ንቁ እንደሆኑ በጣም በጣም እኮ ነው የሚገርመው። እማማ ዝናሽን ሳይ ምን አስታወስኩ መሰላችሁ? የውጫሌ ውል ስምምነት የሚባለውን ታውቁታላችሁ አይደል? ጣሊያን ለኢትዮጵያ አቅርቦት የነበረው መደራደሪያ ላይ በጣሊያንኛ የተጻፈው ውል እና በአማርኛ የተጻፈው ውል በጣም የተለያየ ነበር እና እቴጌ ጣይቱ ታዲያ ይሄንን ነገር አስተውለው በጣሊያንኛ የተነገራቸውን ትርጉሙን ስለማያውቁ አስተርጉመው ሲያመጡ ጣሊያን ለራሳቸው አድቫንቴጅ አስይዘው ነበረ ያንን ውል ያስጻፉት እና ይህንማ አልቀበልም ሀገሬን አሳልፌ አልሰጥም ብለው ነው እንግዲህ ኢትዮጵያ ከጣሊያን ጋር ባደረገችው ጦርነት ከሀገር ሀገር በአንድነት ስሜት ወጥተው እስከ ዛሬ ድረስ ከአፍሪካ ብቸኛዋ ሀገር እንድንሆን ያደረገን እና በቀኝ እንዳንገዛ ያደረጉን በዛ ዘመን የነበሩ እናትና አባቶቻችን በሀገር ጉዳይ ድርድር ስለማያውቁ ነበር። እና ያን ጊዜ ነው እንግዲህ ማማዝና ሻውን የሚያስታወሱኝ። እና ሰውየው ከጣሊያን ሀገር ነው የመጣው ሲባል ያሉትን ነገር ልብ ብላችሁ ሰምታችኋል አደለ? ይሄ መንግስት ግን ያውቀዋል ወይ? አሁን በዚህ ዘመን ያለን ሰዎች እኮ ይሄንን በምንም አይነት መንገድ ይሄ አይነት ነገር አይመጣልንም። እነሱ ግን ምን ያክል ጠንቃቃ እንደሆኑ ነው በሀገር ጉዳይ የሚያሳየው። ምክንያቱም ጣሊያን ኢትዮጵያን በቀኝ ልትገዛ የነበረች ሀገር ስለነበረች እንደ ጠላትነት ነው እስከ ዛሬ ድረስ የሚፈርጇል። እማማ ዝናሽ ለምሳሌ እናንተ ቤት አንድ ሌባ ቢገባና ያንን ሌባ ይዛችሁት ቢሆንና ከዛ በኋላ ለዛ ሌባ ይቅርታ እንኳን ብታደርጉለት ከዛ በኋላ ያንን ቤታችሁን ለዛ ሰው ጥላችሁለት አትሄዱም አይደል? መቼም አምናችሁት፣ ምክንያቱም በሌብነት ከዚህ ቀደም ይዛችሁት ስለምታውቁ። አሁንም የእሳቸው ንግግር በእኔና በእናንተ አስተሳሰብ ኢትዮጵያና ጣሊያን ታርቀዋል፣ ስለዚህ ምንም ችግር የለውም አይነት ሀሳብ ነው ያለብን። ያ የሚሆነው ለሌላ ሀገር ነው። ከዚህ በፊት ለእኛ ጠላት ያልሆነ ሀገር ኢትዮጵያ ውስጥ ቢመጣም ቢሄድም ችግር የለውም። ነገር ግን ከአንድ ሀገር ጋር የፈለገ ስምምነት ብትፈጥሩ ጠላታችሁ ከነበረ ሀገር ጋር ግን ስምምነት ስታደርጉ የራሱ የሆነ ስምምነት ይኖራቸዋል። እናንተ ሀገር ላይ ገብቶ የሚወጣበት ወይም ደግሞ የሚሰራበት የተለያየ የህግ ማዕቀፍ ሊኖረው ይችላል። ለዛ ነው ይህ ሰው ኢትዮጵያ ለመግባቱ እሳቸው ጋር በመምጣቱ በአይናቸውም እያዩት ነው። ነገር ግን መንግስት ያቃሉ እያሉበት ምን ያህል ጭንቅላታቸው ስማርት እንደሆነ ነው የሚያሳየው። በእውነት እሳቸው ጋር ያለው ስሜት እኔና እናንተን በደንብ ሊገባን አይችልም። ምክንያቱም በሀገር ጉዳይ እኔና እናንተ ሀገራችንን በማንኛውም መንገድ አሳልፈን ልንሰጥ እንችላለን፣ ጥቅም ካገኘን። የድሮ ሰዎች ግን እድሜ ልካቸውን ለሀገራቸው ሟች እንደሆኑ ይህ ቪዲዮ በጣም ያሳያል እና በጣም ያስገረመኝ ነው። ያ ብቻ አይደለም። እሳቸው እንደሚታወቁት ሀገር ውስጥ ያሉ ሰዎች ቤታቸው በሚሄዱ ሰዓት ህልም እየፈቱ እንዲሁም ደግሞ እየመረቁ ገንዘብ ይቀበላሉ። የዚህ የጣሊያኑ ሚስት ኢትዮጵያዊ ናት፣ ነገር ግን ከፈረንሳይ ነው የመጣችው ሲባል ያሉትን ሰምታችኋል አደለም? እዛው የመጣችበት ሀገር መንግስት ይመርቃት ነው ያሉት እና ይሄ ማንም ሰው ልብ ላይ ለው ይችላል እሳቸው አሁን ሌላ ጊዜ አሁን ገንዘብ ተቀብለው ይመርቃሉ እንዲሁም ደግሞ ህልም ይፈታሉ አይደል። አሁን ግን ይህንን ገንዘብ ለምን እንዳልተቀበሉ ገብቷቸዋል። ግን በቀኝ ላለመገዛት እኮ ነው። ኢትዮጵያ በቀኝ ያልተገዛች ሀገር ናት፣ አሁንም ወደፊትም አትገዛም ብሎ የሚያምን ጭንቅላት ስላላቸው እሷ ከፈረንሳይ ነው የመጣችው ስለተባሉ የእሷን ገንዘብ መቀበል ለሳቸው በተዘዋዋሪ የቀኝ ግዛት ብለው ነው የሚያስቡት። ገባችኋል? ስለዚህ ማማዝናሽ ምን ያህል ስማርት ሰው እንደሆኑ ነው እንግዲህ በዚህ ቪዲዮ የተረዳሁት። እናንተስ ምን ተረዳችሁ? እኔ ግን በእውነት በእውነት በፊትም ማማዝናሽ ይመቹኛል አሁን ደግሞ የበለጠ ነው የተመቹኝ እና በዚህ አጋጣሚ በጣም ማወቅ የምፈልገው ወጣት በነበሩበት ሰዓት ማማዝናሽን አስባችሁታል ግን ምን አይነት ሴት ልትሆን እንደምትችል እኔ ሁል ጊዜ ያንን ነገር ነው ማወቅ የምፈልገው ወይ በቪዲዮ ወይ ደግሞ በሆነ በታሪክ መልክ የተቀመጠ ነገር ቢኖር የእማማ ዝናሽን ወጣትነት እድሜያቸው ምን አይነት ሴት እንደነበረች ማወቅ እፈልጋለሁ። በእውነት ብቻ እጅግ በጣም ያስገረመኝ ቪዲዮ ነው። እናንተ ሴን ቪዲዮ ስታዩ ምን ተሰማችሁ? እኔ ግን ትልቅ ትምህርት ወስጃለሁ። የድሮ ሰዎች በሀገር ጉዳይ እስከ ለተሞታቸው ድረስ አንድ አይነት አቋም እንዳላቸው ግን ከእማማ ዝናሽ ተረድቻለሁ። ይህ ደግሞ በዚህ ዘመን ላለን ሰዎችም ትልቅ ትምህርት ነው ብዬ አስባለሁ። እናንተስ ምን ተረዳችሁ? ለማንኛውም የእናንተው ኤላ ነበርኩ። መልካም ጊዜ